ገብርኤል ማለት አምላክ ወሰብ እግዚ ወገብር ማለት ነው። ጌታ መላእክትን ማእምራን፣ ለባውያን፣ ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁ ብሎ። እነሱም መኑ ፈጠረን ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል፣ ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ጥሩ ቅሩበ በእግዚአብሔር አሃዝ የመንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ የሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ልባውያን አድርጎ ፈጥሮአቸዋልና በማይረግማ ቢሆን እኛስ የበታቾቻችን ምነው መፍጠር በቻል ነበር እንዴትን የፈጠርኳችሁ ይለናል ብለው ፈጥረ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው ዋይ አለ። ጌታ በሕቡ ፈውሶታል። አፋዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባላይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበ ህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁራብ አብስራ ለወለተ ኢያቄም ብሎት ነበርና ያ እንደ ደረሰ እንደ ተፈጸመ ለማጠየቅ ነው። ነው ያሉትን በጨለማ ጠቅሎ እንደ እንቧይ አንከብሎ እንጦርጦስ አውርዷቸዋል። አለወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል።